ስለ ሶዲየም አይን ባትሪ ከወደ ህንድ አዲስ ነገር ተሰምቷል። በእርግጥም የህንድ ተመራማሪዎች አንደኞች ናቸው። አንደኞች ባትሪውን 80 ፐርሰንት ቻርጅ ለማድረግ 6 ደቂቃ ብቻ ነው የሚፈጅበት። ሊቲየም አይን ባትሪዎች ካላቸው ላይፍ ሳይክል የተሻለ ላይፍ ሳይክል እንዳለውም ሳይንቲስቶቹ እያስረዱ ነው። ነገሩ ምን እንደሆነ በደንብ ነግራችኋለሁ። ሰላም የተከበራችሁ የቻናል ቤተሰቦች እንደምንሰነበታችሁ። እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖችና መኪኖች ብዙ ልናወራዚ ተገናኝተናል። የዛሬው ርዕሳችን ደግሞ ሶዲየም አይን ባትሪ ይሆናል። ስለ ጉዳዩ በደንብ አድርጌ ከዚህ በፊትም ቪዲዮ ሰርቼ ነበር፣ ዛሬም ደገምኩት ምክንያቱም ጉዳዩ በጣም በአለም ደረጃ እየተነጋገሩበት ነው። ዛሬ ደግሞ ከወደ ህንድ የተሰማው ዜና ይህንን ቪዲዮ እንድሠራ አነሳስቶኛል። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ብቻ ነው። በፍቅር ነውም ጠይቃችሁ ላይክ ሰብስክራይብ አድርጉ። ይህ ለህንድ ብቻ ሳይሆን ለመላው ዓለም አዲስ የምሥራች ነው። እንደምታውቁት ደግሞ የሶዲየም አይን ባትሪዎች በጣም ርካሾች ናቸው። የሊቲየም አይን ባትሪን በከፍተኛ ሁኔታ ዋጋውን በማውረድ የኤሌክትሪክ መኪኖችን ለሁሉም አለም ሀገራት እንግዲህ በቅናሽ ዋጋ ሊያድሉት እንደሆነ እየተሰማ ነው። የህንድ ሳይንቲስቶች ለዓለም ህዝብ ምርጥ ነገር ይዘው መጥተዋል። ባትሪው ከሊቲየም አይን ባትሪ አንጻር ሲታይ ላይቭ ሳይክሉ ከሶስት ሺህ በላይ እንደሆነ እየተነገረ ነው። በአለም አቀፍ ደረጃ ያሉ የሶዲየም አይም ባትሪዎች ከ5000 እስከ 8000 ላይፍ ሳይክል እንዳላቸው እየተነገረ ነው። ነገር ግን የህንድ ሳይንቲስቶች ቢያንስ ከ3000 በላይ ላይፍ ሳይክል እንደሚኖረው መስክረዋል። አለም በንጹህ ኃይል ማለትም በኤሌክትሪክ ኃይል እየተንቀሳቀሰች ነው። ለራይድ አገልግሎት ከሚንቀሳቀሱ የኤሌክትሪክ መኪኖች አንስቶ እስከ ሶላር ፓናሎች የኤሌክትሪክ ነገር በጣም በጣም በዓለም አቀፍ ደረጃ ፍላጎቱ እየጨመረ ነው። በተለይም ደግሞ የተሻሉ ባትሪዎች እየተፈለጉ ሳይንቲስቶችም በዚህ ራሳቸው በጣም ተወጥረዋል ማለት ነው። በዓለም አቀፍ ደረጃ ያሉ ሳይንቲስቶች አዳዲስ ባትሪዎችን ለመፍጠር ያ ባይሳካ እንኳን ያሉትን የባትሪ ቴክኖሎጂዎች ለማሻሻል ከፍተኛ ጥረት እያደረጉ ነው። ሊቲየም አየን፣ ሶዲየም አየን፣ ሶሊድ ስቴት እንዲሁም መሰል ሊቲየም ማንጋኔስ ኮባልትን ጨምሮ ኤንኤምሲ ኤንኤምኤ እያሉ የተለያዩ የባትሪ ቴክኖሎጂዎችን በተለያየ ኬሚስትሪ እያመጡ ነው የሚገኙት። በግልጥ አንዳንዶቹ ቴክኖሎጂዎች ለምሳሌ እንደነ ሶዲየም አይን ባትሪዎች ከፍተኛ ለውጥ እያመጡ ይገኛሉ። በዓለም ደረጃ የሶዲየም አይን ባትሪዎች በጣም ምርጦች ናቸው። ይሁን እንጂ አሁን ያሉት የሊቲየም አይን ባትሪዎች እጅግ ውድ ናቸው። ዋጋቸው በጣም ከፍተኛ ነው። በጥሬ ዕቃ ደረጃም የሚወጣባቸው ዋጋ ከፍተኛ ስለሆነ ፍላጎቶች በዋጋቸው መጨመር ምክንያት እየቀነሱ ነው የሚገኙት። እንደምታውቁት አሁን ላይ የኤሌክትሪክ መኪኖች ዋጋ ከነዳጁ እንኳን ቢነጻጸር ከፍተኛ የመነሻ ዋጋ ያላቸው ናቸው። ደስ የሚለው ነገር ግን በህንድ ውስጥ ያሉ ሳይንቲስቶች በአዲሶቹ የሶዲየም አይን ባትሪዎች ርካሽና ደህንነታቸው የተጠበቁ መሆናቸውን አስጠብቀው አዲስ ቴክኖሎጂ አሻሽለዋል። ከተሻሻለው ነገር ዋናው የሚባለው 80% ቻርጅ ለማድረግ ስድስት ደቂቃ ብቻ እንደሚፈጅበት እየተነገረ ነው። በዲሲ ቻርጅ ከሶስት ሺህ በላይ ላይቭ ሳይክል እንዳለው እየተነገረ ይገኛል። ላይፍ ሳይክል ማለት ምናልባትም ለማታውቁ ሰዎች ዲፋይል አድርግላችሁ፣ ላይፍ ሳይክል ማለት አንድ ባትሪ ፉል ተደርጎ ፉሊ ጥቅም ላይ እስከሚውል ያለው ውደት ነው። ሙሉ ለሙሉ ተጠቅማችሁበት ፉል ስታደርጉት፣ ወይም ፉል አድርጋችሁት ሙሉ ለሙሉ ስትጠቀሙበት አንድ ላይፍ ሳይክል ይባላል። አንድ ባትሪ 3000 ላይፍ ሳይክል አለው ማለት ባትሪውን ፉል እያደረጋችሁ ሙሉ ለሙሉ ዜሮ እስከሚሆን ድረስ 3000 ጊዜ መጠቀም እንደማለት ነው። ምናልባት አንድ ሰው አንድ ፉል ላይፍ ሳይክል በቀን ውስጥ የሚጠቀም ከሆነ ያንን ለመጠቀም በጣም አዳጋች ነው። በነገራችን ላይ ቻናል ቤተሰቦች እንደው ቢጠቀም እንደው ቢጠቀም ራይድም ለተለያዩ ነገሮች ረጅም ጉዞ ቢጓዝና አንድ ላይፍ ሳይክል በቀን ውስጥ አንድ ሰው ቢጠቀም 3000 ጊዜ ባሲው ያገለግላል ማለት ነው። ያም ከ8 ዓመት እስከ 15 ዓመት የሚዘልቅ ዕድሜ ይኖረዋል ማለት ነው መኪናው ይህ ከሌሎች የሶዲየም ባትሪዎች የበለጠ ፈጣንና ረጅም ጊዜ የሚቆይ ያሰኘዋል ማለት ነው። የተከበራችሁ የቻናሌ ቤተሰቦች እዚህ የሶዲየም አይን ባትሪ ላይ የህንድ ሳይንቲስቶች ማሻሻያ ያደረጉት ምኑ ላይ ነው? ሶስት ነገሮች ላይ ማሻሻያ አድርገዋል። የመጀመሪያው በናኖስኬል ደረጃ ፓርቲክሎችን ትናንሽ አድርገዋቸዋል። ሁለተኛው እነዚህን ትናንሽ ፓርቲክሎች በቀጭን ካርቦን ጠርዘዋቸዋል ወይም ሸፍነዋቸዋል። በሶስተኛ ደረጃ ደግሞ ወደዚህ የባትሪ ኬሚስትሪ ላይ በጥቂቱ አልሙኒየም ተጠቅመዋል ማለት ነው። እነዚህ ሶስት ማሻሻዎችን አድርገውበታል። ይህንም ማሻሻ በማድረጋቸው ያገኙት በጣም ምርጥ ሪዛልት ነው። በተለይም መኪናው በስድስት ደቂቃ ውስጥ ቻርጅ እንዲያደርግ አስችሎታል። መኪናው ቻርጅ ቶሎ ቶሎ እንዲሞላ ብቻ ሳይሆን ደግሞ ደህንነቱ የተጠበቀ እንዲሆንም አስችሎታል። እንደምታውቁት ሊቲየም አየን ባትሪዎች በጣም ደህንነታቸው አስቸጋሪ ነው። በጣም አደጋ የመፍጠር እድላቸው ሰፊ ነው። ከኤንኤምሲ ምንም እንኳን ሊቲየም አየን ባትሪዎች የተሻሉ ቢሆኑም፣ ከሊቲየም አየን ባትሪ ደግሞ ሶዲየም አየን ባትሪዎች በጣም አደጋ የመፍጠራቸው ሁኔታ በጣም የወረደ ነው ማለት ነው። ሌላው ወሳኝ ነገር ሶዴም በጣም እርካሽ የሚባል መሆኑ ነው። የሚመረተውም እንግዲህ ከባህር አካላት ነው። ከቀይ ባህር ሊመረት ይችላል። ጨዋማ ከሆኑ ባህር አካላት ነው የሚመረተው። ኢትዮጵያ በእርግጥም የባህር አካል እንግዲህ ባትሆንም ግን ከዚህ በኋላ ጨዋማ የሆኑ ባህራት ጥቅም ላይ ይውላሉ ማለት ነው። ለሶዴም አይን በተለያዩ ሀገራት በማዕድን ደረጃም እንደ ገፍ የሚገኝ እንደ አፈር የሚገኝ ነገር ቢኖር ሶዴም ነው። በቻይና አንድ መኪና በጣም እየተነገረለት ይገኛል። ትናንት ከሰዓት በቻይና ሰዓት አቆጣጠር ከቀኑ 7 ሰዓት ላይ ለእይታ አቅርቦታል። የሚገርመው ነገር ግን መኪናው ከፐርሽ ታይካን እና ከፌራሪ ፕሮሳንጉ ጋር እየተወዳደረ ዋጋው ከነሱ በእጥፍ እጥፍ ማነሱ ነው። ሻውሚ ዋዮ ሰቨን መኪናው በቻይና ብዙ ነገሮችን የሰባበረ እና ብዙዎችን ያስደነቀ ነው። በሻንጋይ አውቶ ሾውም ሄዳችሁ ከተመለከታችሁ ይህንን መኪና ለማየት ትልቅ ሰልፍ ትመለከታላችሁ። ምክንያቱም መኪናው አዲስ ይሁን እንጂ በጣም ፌመስ የሚባሉ ነገሮችን ያካተተ መኪና ነው። ኢቭን መኪና ውስጥ ተቀምጣችሁ ጎ ሲቀድመን መልከት ትችላላችሁ። ምክንያቱም መኪናው ራሰ በርሃ ነው። የሰይፉ መኪና ሻወሚ ዋዩ ሰብን። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገኝቻለሁ። ዛሬ ለምን በቻይና እንዲሁም በተለያዩ ዓለማት በጣም እየተደነቀ ስላለው መኪና አልነግራችሁም። ሻውሚ ዋዩ 7 መኪናውን በእርግጠኝነት ተወዱት አላችሁ። ከምታውቋቸው ሌሎች መኪኖች አስደናቂ ነገሮችን በብዛት የያዘ ነው። እስካሁን እውነት ለመናገር በግል ደረጃ ይህንን መኪና አላየሁትም። ኢትዮጵያ ውስጥ ሲገባም አንዳንድ ነገሮችን እላችኋለሁ ምናልባት ከገባ ነገር ግን ዛሬ ከሰዓት በቻይና ሰዓት አቆጣጠር ከሰባት ሰዓት ጀምሮ ሁለተኛውን የመኪናውን ሞዴል ማለትም ኤስዩቪ መኪናን ለህዝብ ሊያሳየ መሆኑን አስመልክቶ እኔም ስለዚህ መኪና ሙሉ ነገር እንዲኖራችሁ ላስተዋውቃችሁ ወደድኩ ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ ሰብስክራይብ ማድረግ ብቻ ነው በፍቅር ነው የምጠይቃችሁ የተከበራችሁ የቻናሌ ቤተሰቦች የዚህ መኪና ማለትም የሻውሚ ዋዩ 7 መኪና የመጀመሪያው ሞዴል ሴዳን ነበረ። ማለትም እንደነ ሱዙኪ ዲዛይር ቦዲ ታይፕ ሴዳን የሚባል ነበር። ሁለተኛውን ሞዴል ግን ቀጥታ ከሴዳን ወደ ኤስዩቪ ቀይሮታል።